እኔ ምሎ ማለት ነው ይሄን ሰሞን አብርሽና ሩታ እንደ አዲስ ፍቃሚያ ውጭ ተጃላል አብርሃም እንደ እንደገና ጨንጨና ጀመረ። የእኛ ከሄርሜላ ጋር ሄድክ እያልን ማለት ነው ሄርሜላ ንወድሃል ከሄርሜላ ፉቃ ዙሃል እያልን ማለት ነው። በኮመንት ሲጀመር አብርሃም ሄርሜላን አፈቀራት እያል ናንተ ገና ሩታን እንደገና እንደ አዲስ መጀንጀት ይጀምራል። ጉዳ ረክንኩ ጉዳ ረክን በእውነት ጉዳር ክንኛ እንደዛ እያልን እያጨበጨም እናንተ እዚህ ጋ ደግሞ ሌላ ነገር ወደ ኋላ ትመለሳለ። እንጀት ሰላም ሰላም፣ ውድዬ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች። ሰብስክራይብ አድርጉኝ። አብርሃም እና ሩታ ገና እየተጀናጀኑ በአዲስ ነገር እየመጡ ነው። ገና እየተጀናጀኑ ነው። አብርሃም አንዴ ጨርቅ እያመጣ አንዴ ቱንቶ እያመጣ ሬጂዮ እንደሚሆችስከሚጣ ቾኮሌ ቾኮሌ። አብርሃም ከመጀመሪያ እኮ እንደዚህ ብትሆን እኛ ደስስናናን እግዚአብሔርን እሷም ደስ ይላታል። ሰው ሁሉ በቃ ወንድ ማለት ይሄ ነው ይባላል ማለት ነው። ከመጀመሪያ ማለት ነው እንደዚህ

አንተ አይደለም እንደ መጀመሪያ ቀን እኮ አብሬ ሆስፒታል ገብቴ ምን ነው አንተ ዶክተሩ እንደዚህ አንተ ዋሸ፣ እንደ ያኔ አሁን እየጠራጠኩ ነው ምናምን የምትለው ቀልድም ቢሆን እንደዚህ መናገር የለም ማለት ነው። አሁን እሷ እምቢ ብትለም እኮ አንተ መታገስ አለብህ እኮ። አንተ አንድ ቀን እኮ ትረሳለ እንደ ማርቆስ አስቀምጦ ሄርሜላን ከህይወት አራቅ ከእኔ ክትፈልጋለህ እሷን ከህይወትክ ማስወጣት ትፈልጋለህ ወይ ከኔ ጋር ማየም ትፈልጋለህ? ስጥ ላ የሄድክ ሰው ነው። ስለዚህ አሁን እሷ በቃ ቶሎ ልቧ ወደ አንተ ባትመለስም ስለማተምንክ ነው። ነገ ደግሞ እሷ አሁን ከታዎች ነገ ደግሞ አንተ ምንን ውስጥ እንደምትገባ ስለማታቅ ነው። ስለዚህ በቃ ከአሁን በኋላ የራሱ ማለት ነው። እንደዚህ ባታደርግ እሷ አናድድ ብታናድድህም እኮ መታገዝ አለብህ። እሷ እንደታገዘች ማለት ነው። ስለዚህ ብዙ ነገር ብለዋል። ልጄ ከውን ከኔ ጋ ነው ከሰጋ ነው እምትተኛ እሷ ደግሞ ማየት የለብህም አታህም እያልኩ እየተከራከሩ ነበር። አሁን እስከ ዛሬ ማለት ነው እግዚአብሔርን እውነት ፍቶ ከሩታ ጋር ከሌለ ማለት ነው። እውነትም ሊሆኑ ይችላል፣ ውሸት ሊሆኑ ይችላል። እናቅን ግን እስከ ዛሬ ብቻን እየለቀቀች ነበር። የፍቶ እስከ ዛሬ አንተ ከሩታ ጋር ፍቶ የለም ከሆነ ሞት ማለት ነው። እግዚአብሔርም ለምን የመጀመሪያም ልጅ ወደ ምድር ስትመጣ እንደዚህ ሰዎች እንደሚቋቁበት መቼ ደርሶ ፎቶ እንነሳ ምናምን ስሉ ሲጓጉበት አንተ እድል ካላገኘ በየሆኔ ነገር እድል ከዘጋ በእውነት ነገ እድል ተመልሴ ልታገኝ ትናፍቃለች። ገና ብዙ አመት ሊፈጀ ይችላል። ልጅ አድጎ ምናምን ገዛ ዛ አይፌክት ልትናፍቅ ትችላለች። ስለዚህ ያው እሷም ፈጣሪ በሰላም ተገላግላ ልጅን ከጀርባ ወደ ወደ ጀርባ ያደርግላት። ብቻ ታገለች ሴት ነው። እኔ በእውነት ሩታ ነኔ እኔ ጀግና ነች ሩታ። እኔ ከመጀመሪያም ወዳታለሁ፣ እውነት ለመናገር ምናምን ትመቸኛለች። በቃ ምመችቅ እንደዚያ የተችው የሚመቻችው ሰው የለም፣ ትመቸኛለች። ሲቀጥል ደግሞ በቃ አልሸነፍም ብላ አልሸነፍም ብላ ብዙ ሰው ሆናችሁ ስትጨራጨራችሁ ብዙ ሰው ሆናችሁ መታችሁ እሷ ላይ ስትናገሩ አ ብቻ ሆነና እናንተ ስትከራከር እናንተ ቅጥ ብላ ያቆመች እሷ ነው። በእውነት ታውቃላችሁ። የደግሞ ብዙ ሩታ ወልዳ ስትተኛ ራሱ በምን በምን የቡታ የቡታብጅራ ዩቱበር እኮ አብዛኛ ሩታ እንደዚህ ወጣ፣ ጫብርሃም እንደዚህ ወጣ፣ እንደዚህ ሆነ፣ እንደዚህ ሆነ፣ እንደዚህ እያላችሁ ነው። እኛንም ጭምረኛ አድያ ስለሌለን ነው የምንሰራ። ለእኛን እንኳን ልቀቁ። ስለዚህ ወልዳ ስተኛ መቼም ወታ የሆነ ነገር ማፍጠር ስለማችል ወይ መልስ መስጠት ማችል ከሆነ

ምናልባት ሰው ወደዛ ከዞሬ ነው እንጂ እስከ ዛሬ እሷ ብዙም አይደለች። ሰብስክራይብ ያደረጋችሁ አበረታቶች አይመቻችሁ።